በኦሮሚያ ክልል ጉጂና ቦረና ዞኖች ሲንቀሳቀሱ የነበሩ የሸኔ የሽብር ቡድን ከፍተኛ አመራሮች በአካባቢው አባገዳዎችና የዞን አመራሮች እንዲሁም በመከላከያ ሰራዊትና የአካባቢው ማህበረሰብ ሲቀርብላቸው የነበረውን የሰላም ጥሪ ተቀብለው ለሀገር መከላከያ ሰራዊት እጃቸውን ሰጥተዋል። እነዚህ አመራሮች በኦሮሚያ ክልል በቦረናና ጉጂ ዞኖች ለበርካታ ዓመታት ለጥፋት ተልዕኮ የሸኔ ሽብር ቡድንን ሲያደራጁና ሲያሰማሩ የነበሩ ከፍተኛ አመራሮች መሆናቸውንም በደቡብ እዝ የ205ኛ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ገብረ ጊዮርጊስ አረጋዊ ይጠቁመዋል። በሰላማዊ መንገድ እጃቸው ለመከላከያ ሰራዊት ከሰጡት አመራሮች መካከልም በጉጂና በቦረና ግንባር የሚንቀሳቀሱ የቡድኑ አዛዥ ጃል ቦና ባሪና የቡድኑ ጠቅላይ ስምሪት ኃላፊ ጃል አቡሎሻይ ቦንሳ እንደሚገኙበት ምክትል አዛዡ ተናግረዋል። ከህዝቡ ጋም የምናደርገው ከአካባቢ የጸጥታ ኃይልን በተቀናጀ ስሰራው ነበርን ውጤት ነው። እነዚህ ሁለት አመራሮች በተለይ ከፍተኛ አመራሮች ናቸው። እነዚህ ሰዎች መግባታቸው በጥላት አንድ ከፍተኛ የሞራል ውድቀት ነው። ለህዝቡ ደግሞ ሰላም ይመጣል የሚለውን ተስፋ የሰጠ ስለሆነ በጣም ጥሩ ነበረ ነው። የምስራቅ ጉጂ ዞን አስተዳደርና የጸጥታ ዘርፍ ምክትል ኃላፊ አቶ ጃርሶ ጎበና በበኩላቸው በቀጠናው ተደቅኖ የነበረውን የጸጥታ ችግር ለማስወገድ ቀሪ የቡድኑ አባላት በሰላም እንዲገቡ ጥረት እየተደረገ ስለመሆኑ አብራርተዋል። ህብረተሰቡ ተደራጅተው ሽማግሌም አባገዳዎችም በተለያየ በቀበሌ ደረጃ በዞንም በወረዳም ደረጃ ተደራጅተው ሰላሙ እንዲሰፍን ተጠናክረን እየሰራን ነው። የሰላም ጥሪውን መቀበል ሽንፈት ሳይሆን ስልጡንነት ነው ያሉት የቡድኑ አዛዥ ጃል ቦና ባሪ የሀሳብ ልዩነቶችን በአፈሙ ሳይሆን በንግግርና በሰለጠነ አካሄድ መፍታት ሁነኛ መፍትሄ ሆኖ አግኝተነዋል ብለዋል። እሌ ተያይዘን ነው እኛ። ወንድ ነን እጅ አንሰጥም። በመሃል የኛ እሊ ደግሞ ትርፉ ኪሳራ ነው እንጂ ትርፍ የለው። ይሄ ደግሞ ውሎ መድሮ በሆን ገብቶናል። ስለዚህ ይሄ ህዝብ አሁን ከመጣው በኋላ ነው ያየሁት። የሰላም ፍላጎቱ 100 ፐርሰንት ነው። አንተ ነፃ አልወጣ እኔ ነጻ ወጣ አለው ብዬ በሚሄድ ጊዜ ነፃ ባልሆጠ ምን ያው የምፈልገው ሰላም ነው እንጂ ሰላም ማጣት አይደለም እና እንመካከር እያለኝ ነው ህዝቡ ይሄ። ስለዚህ የህዝብ ፍላጎት የሚበልጥ ነገር የለም ማለት ሌላኛው የታጣቂው አመራር ጃል አቡሎሻይ ቦንሳ በሀገር ሽማግሌዎችና በአባገዳዎች እንዲሁም በመከላከያ ሰራዊቱ የተደረገላቸውን ጥሪ ተከትለው ከነ ትጥቃቸው በሰላማዊ መንገድ መመለሳቸውን ገልጸዋል። ሰባም ሊሳሌን ኡመት ኦሮሞ የኦሮሞ ህዝብ ከትላንት የተሻገሩ ጥያቄዎች አሉት። መንግስት ደግሞ በተቻለው ጥያቄዎቹን እየመለሰ ነው። ስለዚህ ይህንን ማየትና መመለስ ይገባል። ምክንያቱም የኦሮሞ ህዝብ በሰላም እጦት ተቸግሯል፣ ተገድሏልም። ሀብቱ ንብረቱን፣ ህይወቱንም አጥቷል። አሁን ይሄ ሊበቃ ይገባል። በጫካ ያሉ የቀሩ ወንድሞቻችንም የእኛም መንገድ እንዲከተሉ ጥሪ ማቅረብ እወዳለሁ። በእለቱም የመንግስት ከፍተኛ የሥራ ኃላፊዎች አባገዳዎችና የሀገር መከላከያ ሰራዊት ከፍተኛ አመራሮች በምስራቅ ጉጂ በአዶላውዮ ከተማ ለታጣቂ ቡድኑ ደማቅ አቀባበል አድርገዋል። ዘገባው በደቡብ እዝ የ205ኛ ኮር የሰራዊት ስነ ልቦና ግንባታ ነው።